ተስፋ አይና ትቁረጥ የትዕግስት ፍሬ ጣፋጭ ነች። ወንድሜ ና እህቶቼ በህይወት ፈጽሞ ተስፋ ትቁረጥ። ዋናው ነገር ግን ትዕግስተኛ መሆን ነው። አልሳካለኝ ካለኝ ስሉ ተረጋጋ፣ ተረበሽ። ሁልጊዜም ለሚኖሬ ነገር ሁሉ አመስጋኙን ተወዳጇ አርቲስት ገሊላ ና ባለቤቷ ታዋቂው ዮናስ ሞባይል ለ11 አመታት እንግዲህ ልጅ አላገኙም ነበረ። ይደስታቸው ደስታቸው ቤታቸው ገባው ልጅ በመውለድ እንደሆነና በጣም እጅግ አስገራሚ እንደሆነ ጀመርም ነው። ለ11 አመታት በትዕግስት ስጠባበቁት ነበሩ፣ እንወልዳለን እያሉ ተስፋ ሳይቆርጡ ማለት ነው። በስተ መጨረሻ ሌጀንዳ አገኙ። ጀመርም ከነዚሁ ከነሱ ህይወት ምን በርካቶቹ እንግዲህ ትዕግስት እንደሚያስፈልግ ጀመርም ነው። ሁሌ ተስፋ መቁረጥ እንደማያስፈልግ ሁሌ ተስፋቸውን እንግዲህ ሳይቆርጡ ደከመን ሳይሉ ሁሌ ሲጠባበቁ የነበሩት እንግዲህ በስተ መጨረሻ የትዕግስታቸውን ፍሬ እንዳገኙ ጭምርም ነው የወጡት መረጃዎች የሚያሳዩት። ሚኪነኝ ከሚኪታ ቦረንፎይነን ቻናል ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ አገኙ። ሰላም ቆዩልኝ።